ዛሬ የምንገኘው ጂኤች ሰምክስ ኮምፓውንድ ግቢ ውስጥ ነው። እዛ ላቸው የመጣ ነው። ጂ ፕላስ ቱ ቤቶች ናቸው። መቶ ፐርሰንት ያለቁ፣ አምሳ ፐርሰንት የባንክ ብድር የተመቻቸላቸው ናቸው። ተከታዩ ያሳያቸው። ግቢ እንደምትመለከተው ከሁለት እስከ ሶስት መኪና የማቆም አቅም አለች።

በኪችናችን በኩል አንድ በር አለን። ወደ ስልጣን ጫፍ ላይ የእንግዳ ጓዝም ይኖረናል። ደረጃው በጣም ሰፊ ነው። አንደኛ ፎቅ ላይ የሚገኛል ነው። አንደኛ ፎቅ ላይ ሶስት መኝታ ቤቶች አሉ። በዚህ በኩል እንደምትገኝ ደስ የሚል ቤት ይኖራል። የመጀመሪያው መኝታ ቤት የልጆች መኝታ ቤትም እንደምትመለከቱት ሰፊ ነው። ደግሞ በጣም ጥሩ ይሆን እየተይ ነው። ቀጣይ ማሳያችሁ አሁንም ሁለተኛው የልጆች መኝታ ቤት ነው። ይህ ሁለተኛው የልጆች መኝታ ቤት ነው የራሱ እሱ በተመሳሳይ የራሱ ባልሆ በጣም ሰፊ የሆነ መኝታ ቤት ኖረዋል እዚህ ጋር ያሉ ተጨማሪ ሁለት መኝታ ቤቶች ደግሞ የራሳቸው ገንዳና የራሳቸው መታጠቢያቸው

ሰፊ የሆነ ማስተር ቤድሩም ለን ማስተር ቤድሮችን ይህን ይመስላል። በጣም ሰፊ የሆነ በረንዳ ነው ያለው። እንደ ባር መጠቀም ትችላላችሁ። ይህን በረንዳ እንደ ዳይኒንግ አላችሁ መጠቀም ትችላላችሁ። በዚህ በኩል የራሳችሁን ስራ የምትሰሩበት ነገር ይኖራል። እንደ ባልኮኒ ነገር ማለት ትችላላችሁ። ደስ የሚል የኮምፓውንድ እይታ አለ። ውጭ ብዙ ነገር የሚያዘኝ እንጂ ኖል ማለት ይህንን ቤት መግዛት የምትፈልግ ደመኞች ከስር በምናስቀምጠው መደወል ትችላላችሁ። ከስር በምናስቀምጠው ሰች መደወል ትችላላችሁ። እንደዚህ አይነት ተጨማሪ የቤት መረጃዎችን ለማየት ይህን ሰብስክራይብ ማድረግ እንዳትረሱ። ስለነበረን ጊዜ እናመሰግናለን።